እንደው ጭራሽ ደህና ሰው የተባሉት ሁሉ ተበላሽ። እውነት ለመናገር በጣም ያሳዝናል። እኔ ዩቱበር ተብሎ አንድ ደህና ሰው አላየሁም እስካሁን ድረስ። ማርክ በጣም ትልቅ አስተዋይ ነበረ እና በጣም ነገሮችን የሚያስተው ልጅ ነበር። ለምን እንደው አይገባኝም። እና እያችሁት አይደለም ለካ ብዙ ሰዎች በቃ የሆነ አንዳንድ ጊዜ በሰው ህይወት ላይ ነው ለካ እውቀት ያላቸው። የእውነት ነው የምነግራቸው። ማርክ እንግዲህ በጣም አስተዋይ ልጅ ነው እኔ እስከማውቀው ድረስ፣ ነገር ግን በራሱ ህይወት ላይ ለካ ሁሉም ሰው አይችልም እናንተ ከብዙ ሰዎች በሌላ ሰው ህይወት ላይ ይሆናል በሌላ ሰው ህይወት ላይ በቃ ዋቂ ዋቂ ያጫወተናል፣ ለካ በራሳችን ላይ ዜሮ ሆነን። እና ይሄ ደግሞ ከባድ ነገር ነው። የሰው ላይ ማወቅ ካለበት የራሱን ህይወት እንጂ በሌላ ሰው አይደለም። የሌላ ሰውንማ እንዴት ልንወሰን እንችላለን እኛ? ገባችሁ አደለ? በዛ ቦታ መጀመሪያ ቅድሚያ ራስ ነው። ሸዋር ከራስ ይጀምራል ነው የሚባለው። እና ማርክ ለራሱ ህይወት ላይ እንደዚህ ብሎ ስራ ህይወት ስሞሊክ አምዱላ ዋርኪያቸው ወዲሁም የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ ላይ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። ይህን ስል እንግዲህ ልታዝኑብኝም ልትልትሆም ትችላላችሁ። እኔ ደግሞ ይሄ የራሴ አመለካከት ነው እና ሚውዲ ከሁሉም ላይ ያየሁት ነገር ቢኖረኝ በቃ የባል ነገር ሰውን ለማስቀናት ብሽሽቅ ነገር በቀል ለምንድን ነው እንደዚህ የምታደርጉት? እናንተ ብዙ ነገር ታቆያለ እንዴ የተማራችሁ ናቸው ብዙዎቻቸው ትምህርትም እየጨረሳችሁ ያልጨረሳችሁም ዩቱብን ብዙ ነገር ያስተምራል። ዩቱብ ና የቲክቶክ ሜዲያ እኮ ስንት ሰዎችን ያስተማረ ነው ገባችሁ። ስለዚህ እናንተ ብዙ ነገር እያያችሁ የሰውሌ ካልለት ከሰው ህይወት ይማራል ካላደለት ደግሞ ከራሱ ህይወት መማር አለበትና ለምን ለምንድ አይገባኝም ና ወይስ ይሄ በቃ ገንዘብ ሰውን እስከ ማሸር ደረጃ ያደርሳል ለገንዘብ ስትሉ ነውን? ማንነታችሁን እየቀየራችሁ ያላችሁት አይገባኝም። የእውነት ነው የምላችሁ ና እኔ ማርክን በቃ አስተዋይ ብስሌ እንደሆነ ነው ማቀው። ምክንያቱም በቤዝ እንዲያልፈርጥ እሱ ነው መጀመሪያ የጀመረው ይህን ነገር፣ ሌላ ሴት ማንጣቱን ነገር የጀመረው እሱ ነው። እንደዚህ አይነት ለምንድን ነው ለብቻችሁ ቆመ ብላችሁ ማታስቡት ነው ምለው። ማለት ዲራማ ነው ብላችሁ ብታስቡ እራሱ እኮ ለሰው ልጅ የምታስተምሩትን ነገር ቢያንስ ወቁ። እናንተን የሚከተላችሁ ሰው እናንተን በቃ አዋቂ ናቸው ብሎ ስንት ሰውን የሚከተላችሁ ከትልቅ እስከ ትንሽ፣ ከአዋቂ እስከ አላዋቂ ነው የሚከተለው። ስለዚህ ቢያንስ እንዲሁ ለተመልካችን ቢሆን የሆነ እንትን ሊኖራችሁ ይገባል። ገባችሁ አይደል? እናንተ ምናልባት ውስጥ በውስጥ የምሰሩት ነገር ባናቅም አላሁ አለም። ነገር ግን የምሰሩት ነገር አሁን ላይ በጣም ያስጠላል። ሁሌ ያዘን አመቱ ሙሉ ኘኝ ነው በቃ በየቦታው ስናይ የአብሮሽን ህይወት እዩት። የብሩክና የሃይሚ እንዲሁ እናህሉ በቃ እንዲህ አንድ ዩቱበር እነ ሶፊ ና ቶፊቅ ማን ውስኪጥ እንዲሁ ነው። በጥሩ ኢሳም ና ኢክራም አረንድ ዩቱበር ተብሎ አንድም ሰው አላየሁም እስካሁን እስ አንድ እስከ አንድ ዜና ሰውጡና ለሽልማት ብጉ ምን ሆናችሁ ነው አንድ አይነት የምትሆኑት እንዴ? ቢያንስ እኮ የሰው ላይ ከአንድ የሰፈር አንድ ከተማ ላይ አንድ አይነት ስራ የሚሰራ ከሆነ ማደግ አይችልም። ነገር ግን በቃ ሰው ለየት የሚያደርገው ነገር ለምሳሌ በየቦታው ልብስ ቤት ከፍቶ ያዋጣል ላይ ያዋጣ ወይም ደግሞ በጣም ያስጠላል። አንድ አይነት ነገር ያንም ያንም ነፍስሽ የመቀኝነት መባባል ነው። ግን እሷ ለጥሩ ነገር ደግሞ ከነዚህ አንድ ደህና ሰው በቃ በራሱ ማንነት በራሱ እያስተዋለ ብትሰሩ ምን ችግር አለው? በቃ ህዝቡ የጸባ ጨብጫቢ ነው ያላችሁ ሰው አለ እንዴ? ጻፍ አላመጣችሁ ሌላ ሴት ካላስገባችሁ በቃ ይሄ መሽርሽር ያለ ነገር ካልሰራችሁ የማይታይላችሁ የማይመስላችሁ ለምንድን ነው እናንተ ተደስታችሁ ስትሰሩ ብዙ ነገር አልተከተልንም እንዴ ብዙ ጥሩ ስትሰሩ ዛሬ ያላደረስናችሁ ምን እንዴ ለምንድን ነው ሁልጊዜ እንደዚህ ልብ የሚያቆስል ነገር ይዛችሁ ምትመጡት ወደ ሜዲያ እውነት ለተመልካችሁ ብታስቡ ጥሩ ነው እናንተ ስ መቼም ያው ገንዘባችሁን እያገኛችሁ ነው፣ መልሳችሁ ታረቅና ትላላችሁ። አማኑ በኢሀይል ላይ ዩም ቤዚ ና ማርኬ ነገጧት እንደሚገናኙ ተስፋ አደርጋለሁኝ። ብዙ አሳልፈው ተገናኝተዋል ባለፈው እና በነገራችን ላይ ለሁሉም ነገር አትቸኩሉ። ለእያንዳንዱን ነገር መቸኮል ጥሩ አይደለም። ስትታረቁም ችኩል ብላችሁ ማሬ ማሬ ትላላችሁ ባለፈው። አሁን ቤዚ ስተሰርታ እንደዚህ አታርጊ እያለ ተመልካች ሲጽፍ ምን ሴል ማነከንም መጨረሻ ላይ ግን አይመለከታችሁም ብለ ተመልካችን ለምሳሌ ሁሉ ሞክራ ነበር። ቤዜታችሁ አት ከሆነ ምክንያቱም አይመለከታችሁም ይሄኛ ህይወት ነው። ምን አገባችሁ እያለች ነበረና ስለዚህ፣ እና በእናንተ እናንተ አውቃችሁ መሆነ ሳታውቁ እየሰራችሁ ተመልካችን ባታጣሉ ወንጀል ባታስገቡና ጥሩ ኖላችኋሉ እና በጣም ያሳፍራል። አንድ ሰው ተጣርቶ ራሱን ማዳመጥ አለበት። በአሁኑ ሰዓት እንኳን ሰው ልጅና ራሳችንን ማእመን ያቃተነ እንኳን ከሰው ልጅ ከተግባብተ ልንኖር ራሳችን ከተግባብተ መኖር ያቃተን ብዙዎች ስላለ ነው። እንደዚህ አይነቱን ነገር ደግሞ ቼክ አድርጉበት፣ ተጠንቀቁ። ለእንደዚህ አይነት ነገር ለማንኛውም እኔ ሰሞኑ ጣፍቻለሁ እና ማርኬ ጋር ገብቼ አላቅም። ባለፈው እንደዚህ ገባ ብየሳይ በቃ የሚያስጠላ ነገር ነው። ምክንያቱም አንድ ዴና ሰው የሚሰራ የለም። የምሰራባቸው ብዙ ሰዎች ነበሩ። አሁን ላይ ግን በአንድ ሰው ብቻ ነው እየሰራ ያለሁት የለሁም። እና ሄሉም ጠፍተዋል። ሄሉ ና ቢኒ በሄሉ ና ማናቸው ና የአብስራ ሚቱ ጋር ነው እየሰራ ያለሁት። ከእነሱም ጋር በጣም የሚያስጠላ ነው ና እኛም ራሱ አስጠላና አሁንስ። ስለዚህ እንደዚህ አይነት ነገር ለምንድ ኋላ ቅም ቸኩላችሁ ስህተት ውስጥ ለምንድን ነው መገቡት? ከመታመሙም ሆስፒታል መግባት ምናምን። እኔ በዚ አጋጣሚ ቅመሞችን ሳላ መሰግናችሁ ሳላ ደንቃችሁ አላልፍም። እናንተ እኮ በቃ ጀግኖች እኮናችሁ። የእውነት ስንት መከራ ና ስቃይ አሳልፋችሁ አግብታችሁ መታችሁ ባላችሁ እየካዳችሁ ልጆቻችሁን እየተካዳችሁ ገንዘባችሁን የስምንት ዓመት የሰባት ዓመት ንብረታችሁ የለፍፋችሁበትን ቤታችሁን በይግዛን እያሉ ብራችሁን ቀን ጥፍ አድርገው በልተውባቸው ስንት ነገር ቤት ሰርታችሁ እየፈረሰባቸው ስንት ነገር በቃ በምትወድ ሰው ተከርታችሁ በቤተሰብ ተከርታችሁ በቃ በብዙ ነገር ታክዳችሁ ልባችሁ ቆስሎ ነገር ግን ይህን ሁሉ መከራና ስቃይ እያሳለፋችሁ በማዲያም ቆሽና ቁጭ ብላችሁን ባችሁን እንኳ ጮህ ከብላችሁ እንኳ አልቅሳችሁ የምታወጡበት ወይ ደግሞ በተናደዳችሁበት ሰዓት እንኳን አምስት ደቂቃ የማተኙበት ስዴት ውስጥ ተቀምጣችሁ ወይም ሁሉ መከራ አሳልፋችሁ በቃ ነግሮ ይስተካከሉ አልሐምዱሊላ ብላችሁ የምትኖሩ ጀግኖች እህቶችና የጠንካራ ተምሳሌት የምትሆኑ በጣም እህት ወንድሞች አላችሁና፣ ስለዚህ እናንተ ጀግና ናችሁ። ለእናንተ ክብር ይገባችኋል። እናንተ እንደዚ እያላችሁ ስንት መስዋዕት እየከፈላችሁ ሐኪም ቤት ሳገቡ ራሳችሁን በራሳችሁ አስታማችሁ ካለ በታ የምትኖሩ ጠንካራ እህቶች አላችሁና ስለዚህ እንደዚህ አይነት ነገሮች ደግሞ ስናይ በጣም ያስጠላል። እነሱ ደግሞ ትንሽ ነገር ሲያገኙ በቃ ሐኪም ቤት ሮጠው ሐኪም ቤት ነው የሚገቡት፣ በጣም ያሳፍራል። ሁሌም ጠንካራ ሁኑ። ጠንካራ ሰው ሁሌም ቢሆን መጨረሻው ያምራል። ለነገሮች መቸኮል አያስፈልግም። ለደስታውም ለመከፋቱም ትደርሱበታላችሁ። ተረጋግታችሁ ወስኑ። በአሁኑ ሰዓት ራሳችንን ጠዋት አሁን ያሰብኩትን ነገር ከሰዓት የለም በቃ ቀይረዋለሁ አያቸው የሶሪ ልቡ ተገለባባጭ ነው እና ለምትፈልጉን ነገር ቀስ ብላችሁ አስተውላችሁ ወስኑ። እና ይህን የመስተጉዶችዬ የብዙዎች እንግዲህ በጣም አዝነዋል። በነቤዜ መጣላትም በሌሎች መጣላት በቃ ጦር ኮመንታ ላይም በቃ ለምን ነው እንደዚህ የምታረጉት ነው የሚሏቸውና፣ እኔ በጣም የሚገርመኝ ነገር ስትጣሉ ሰው የምታመጡት ነገር መጀመሪያ ራሳችሁን አስተምሩ። እራሳችሁን ቆም ብላችሁ አስቡ። ስለዚህ እኔ አላውቅም ብቻ በጣም ያሳፍራል፣ ያስጠላል ማለት ነው። ማርክ እንግዲህ ከሮታ ጎን ሆኖ ብዙ ነገሮችን ሲመክር እና ብሩሽን ሲመክር ያንዳንዱ ነገር ሲል የሚያረጋቸው ቃላቶች በጣም ደስ ይላሉ። የችል የሆነ ከወዷት ወይ ደግሞ ለህይወት አጋሮ ተሆነ እንዲ ብሏል የሚያስቀምጣት ግን፣ ቤዚ ለማስቀናት ብሎ አንጥቶ ቤዚ ደግሞ ሁሉ ሌላ ጎረምሳ ይዛ መጣች ከባስ። አሁን ላይ ደግሞ ሲታመም እሷ ትመጣለች፣ እሱ ደግሞ ግጅልኝ ያላት ያነኛውም ተከትሮ የመቀርፋቀ ህመም ነው። ከህማም ላይ ህማም ትላላችሁና፣ በጣም ነው የሚያስጠላው። ስለዚህ እናንተ ያንን ነገር ያደረጋችውን ነገር ደስታ ላይ ሰጣችሁ ነገር ከበፊቱ በፍቅረኛችሁ ቆርጣችሁ ለማትቆርጡ ነገር የሚጸጽታችሁን ነገር ለምን ታደረጋላችሁ? ወንዶች ደግሞ በነገራችን ላይ ችግር አለባቸው እነሱ ሲያረጉ ምንም የማይመስላቸው ቀላል ነው። እኛ ሴቶች ስናረግ ግን እኛ ነው የሚያንገበግባቸው። ማርክ እንደዛ ሲያረግ ከርሞ ትናንትና ያንን ልጅ ዛ ስመጣ ለእኔ አረግ እኔን አረግሽ ብለሽ እንዴት አንቺ ታረጊያለሽ እላታለሁ። እንደውም ከሱ ብሳ ነበር መገኘት ያለበት። ነገር ግን ታስተውላለች። ሲጠናባት ነው በጣም ሲመራት ባለ ሆዴም እንባ ነው ያለቀሰችው እና ራሳችን እንቻክን አድርግ ለማለት ነው አርሙ።